መንፈስ ቅዱስ ህብረት ከእናንተ ጋር ይሁን። በተለያየ የምድር ጫፎ ናችሁ ይህን ቪዲዮ የምትከታተሉ ሁላችሁንም በክርስቶስ ኢየሱስ ፍቅር ሰላም ልላችሁ እወዳለሁ። ወንድማችሁ ፕሮፌት ጆሲ ነኝ ከባማ ሆሊፋየር ኢንተርናሽናል ቤተክርስቲያን። ትውልደ ኢትዮጵያውያን፣ ትውልደ ኤርትራውያን ሁላችሁንም በጌታ ፍቅር ሰላም ብላችኋለሁ። ዛሬ የምገኘው እዚህ ካርላ አደባባይ ወይም ሳር ቤት አካባቢ እጅግ በጣም የተወደዱ ቤተሰቦቼ ጋር ነው የምገኘው። ብዙ ጊዜ በማህበራዊ ሚዲያ ላይቭ ላይ በማገለግልበት ሰዓት የእህቴን ናርዲን ስም በተደጋጋሚ በመጥራት የልጇንም ፎቶ በማሳየት የህይወት ምስክርነቷን ወይም እግዚአብሔር በህይወታ ያደረገው ነገር ስመሰክር እንደ ቆየሁ ይታወቃል። ዛሬ ደግሞ እድሉን ሰጥቶኝ የሰማይ አምላክ እግዚአብሔር በአካል ቤታቸው በመገኘት ከራሳቸው አንደበት የህይወት ምስክርነት ወይንም እግዚአብሔር በዚህ ቤተሰብ ላይ ያደረገውን ድንቅ ተአምራት ልንሰማ በዚህ ታደመና እግዚአብሔር ክብሩን ይውሰድ። በሚሆነው ነገር ሁሉ ባለቤቱ ራሱ እግዚአብሔር ሰራ፣ እውቅና ምን ሰጠው? ለራሱ ለእግዚአብሔር። እኔ እንደ ማንኛውም ስጋ ለባሽ ሰው ነኝ፣ ደካማ ነኝ። እኔ ላንስ፣ እሱ ሊልቅ። አሜን ይገባል። እግዚአብሔር ክብሩን ይውሰድ። እኔ ምንም የማልጠቅም ጭንጋፍ ባሪያ ነኝ። መንፈስ ቅዱስ በዚህ ቤተሰብ ላይ ድንቅና ተአምራትን አድርጓል። ከራሳቸው አንደበት ሙሉ ስማቸውን በማስተዋወቅ ከራሳቸው አንደበት ምስክርነት እንሰማለን። በምሰሙት ደግሞ ምስክርነት እጅግ በጣም እግዚአብሔርን እንደምትባረኩ እግዚአብሔርን ከፍ እንደምታደርጉ አንጠራጠርም። ጸጋና ሰላም በድጋሚ ከእናንተ ጋር ይሁን አሜን እንወዳችኋለን መልካም ቆይታ ከኛ ጋር አሜን ተባረኩልን ከናርዲ ሊጀምር ናርዲ ራሷን ታስተዋውቃለች ከዛ እግዚአብሔር ያደረገላትን ነገር ትመሰክራለች ከዛ ደግሞ የናርዲ ታላቅ እህት አለች ሙሉ ራሷን ካስተዋወቀች በኋላ የሷን ምስክርነት እንሰማለን በሚሆነው ነገር ሁሉ እግዚአብሔር ክብሩን ይውሰድ። እግዚአብሔር መልካም ነው። ጌታ ኢየሱስ ይባርካቸው። ስሜ ናቶ ዘውዱ ይባላል። ፕሮፌት ጆሲን ማቀው በፌስቡክ ባለው አገልግሎት በሶሻል ሚዲያ ላይ እከታተለው ነበር አንዳንድ መልእክቶችን ሲያመጣ ሀገራዊ መልእክት ሲያመጣ ስለ ምድራችን ስለ ከቴባ ባለ ከተማ አስተዳደር በሀገራችን በቃ አጠቃላይ ባለው የሀገራችን ሁኔታ ታላላቅ መልእክቶችን ሲናገር ነገሮች ሲሆኑ አይደለም ለሀገራዊ ዓለም አቀፍ በሆኑ መልእክቶቹ ብዙ እኔ እገርም ነበረ ምን አይነት ታላቅ ስጦታ ነው እያልኩኝ፣ እኔ ደምቅ ነበር እና እኔ እንትን እፈራለሁ ማለት እንደዚህ በድፍረት ሲያወራ እፈራለሁ። በቃ ቦልድሊ ነው የሚናገረው። ምክንያቱም እንደዚህ አይነት ነገሮች ዋጋ ስለሚያስከፍሉ ሲናገር መልእክትን ሲያመጣ ከእግዚአብሔር ያው የተማመነው የእግዚአብሔርን ኃይል በቃ አይፈራም። ይሄ ሰው የሆነ ነገር ይሆናል ነበረ ያው የሆነውን ነገር ነበረና ኤኒወይስ በዚህ በዚህ መልክቱ ነበረን የማውቀውና ውስጤ ደስ ይለኛል። ይህን ሰው አንድ ቀን እንዲጸልልኝ አደርጋለሁ። ይቀበለኝ ይሁን ስልክ ደውሉልኝ ይላልና እስቲ ብጸልይለት ከዚህ በፊት እኔ ብዙ አገልጋዮች ይናገሩኛል። እግዚአብሔር ይባርካቸው እነሱንም ባሉበት፣ አሜን ይናገራሉ። መልእክት ተመጥቶ ጄኒ የሆነ ግን በእውነት በቃ እኔ ነቢ ፕሮፊት እዚህ ስላለ ሳይሆን ግን ጄኒ ትክክለኛ መልእክት በቃ እንዲህ እንዲህ ተብሎ የተነገረኝ መልእክት የሆነልኝ ነው። እሱ ነው። አሜን። ምንድን ነው የሆነልኝ? ካገባሁ ለአራት ዓመት ያክል ልጃን ነበር የሆነ እና ቆይቶ ብኝ ልጅ አልወለድኩም ነበር እና ብዙ አገልጋዮች ጋር ነበር እንደዚህ ይጸልል ነበር። ቤት ውስጥ ማም ትተና ጸል ነበር። መልካምና በጎ ፈቃድ ይነግሩኛል። በቃ እግዚአብሔር ይመስገን አንድ ቀን ይሆናል። ማለት ከዛ በፌስቡክ ባለው አገልግሎቱን እንደፈቱ ስልኩን ወሰድኩኝ። ስልኩን ወሰድኩኝና ደወልኩለት። እግዚአብሔር ይባርከው አነሳና አቤቴን የኔ ህታለኝ ፕሮፌት ጆሲን፣ አዎ አንድ ቃል ብቻ ነው የጠየኩት። እኔ ፕሮፌት ጆሲስ ሰው ነቢይ ጋር እንደዚህ ሄጄ አላውቅም። ደውዬም፣ ጸልዩልኝ፣ እንደዚህ አርጉልኝ ብዬ አላውቅም። ግን ልጅ የለኝም፣ ልጅ እፈልጋለሁ። አስታውሳለሁ በደምብ። አዎ ጋር ይሄን ቃል ነው ያለችኝ። በደምብ ነው የማስታውሰው። እና ልጅ የለኝም፣ ልጅ እፈልጋለሁ፣ ጸልዩልኝ። በቃ ይሄንን ያልኩት። እና አንድ ቃል ሰጠኝ። ታምኛለሽ አለኝ። አዎ አብረን እንጸልይ አለ። እሺ በስልክ ነው፣ ስራ ቦታ ሆኜ ነው። 15 ደቂቃ አይሞላም፣ ኢቭን ሲጸልይ ማለት ነውና የሃና ቃል ሰጠኝ። ሃና አልወለደችም፣ ደግሞ የወለደችውን ደሞ ደግሞ በረጅም ዓመት የወለደችው ለእግዚአብሔር ሰጠች። እንደዚህ ይሆናል፣ ከሁለት ወር በኋላ ታረግዣለሽ አለ ማለት ነው። በቃ ይሄንን የተናገረኝ አብረን እንጸልይ ከሁለት ወር በኋላ ታረግዣለሽ አለ። መቼ ላይ ነው? 2014 ክረምት ላይ ነው። ከዛ ማርገዚን ኢቭን አላውቅም እኔ። ሁለት ወር ለካ አልፎኛል፣ በሶስተኛ ወሬ ነው ያወቅሁት። ኢቭን እና ባለኝ መቼ ነው ይሄ ነገር የሆነው? እኔ ያወቅሁት ጥቅምት ላይ ነው። እኔ ለሱ የደወልኩለት ሐምሌ ላይ ነው፣ አይደለም ነሐሴ፣ መስከረም፣ ጥቅምት። ከሁለት ወር በኋላ ሐምሌ ላይ ነው፣ አስታውሳለሁ በደንብና ይሄን አልኩ። ከሁለት ወር በኋላ ታረግዣለሽ። አረግዝኩኝ። ጌታ መልካም፣ ቆንጆ መታመን፣ ዩኤላ ምትባል ቆንጆ ሴት ልጅ ሰጠኝ። እግዚአብሔር ሴት ልጅ ይሰጥሻል። እግዚአብሔርን አመስግኑልኝ። የላቢና የምትባል እጅን የመሰለች ቆንጆ የሴት ልጅ ጌታ ተናግሮኝ ሰጥቶኛል። ጌታ አመስግኖልኝ። በኔ በኩል ደግሞ ለእኔ የመጣው መልዕክት ለእህትም ደውለንለት አራስ ቤት ነበርኩኝ በማለት ኢቭን ለእህትሽም ያለ ፕሮፌት ሲናገር ለእህትሽም እህትሽ ታገባለች አለ ማለት ነው ይሄ ያለው ነገር ይጸናል ብሎ መልእክትን አመጣ አይተዋወቁም ምንም አይሉ እኔ ነኝ በእኔ ደውዬ እንደውም እሷ ያንቺ ነቢ ነው የሚባለው ግን ያ ያንቺ ነቢ እና ያ ያንቺ ነቢ እስቲ ጸልይልን ምናምን ስትል እሺ ብለን ማታ ላይ ተሰብስበን ጸልይ እህትሽም ይሄንን መልእክት ንገረን እግዚአብሔር ጋብቻም ትዳርን ይሰጣታል። በዚህ አመት ታገባለች ይችላል። እንደተናገረው ቃሉ ሳያልፍ በዚህ አመት አለ በዛኛው አመት አገባች። ኢየሱስ፣ አሜን አሜን። እሺ ካንደበትሽ እንስማ። ራስሽን አስታውቂና፣ የናርዲ ታላቅ እህት ናት። ከራሱ አንደበት ምስክርነቱን እንስማ። እጅግ በጣም የተወደደ ባለቤቷ ይሄው አጠገብ ያለ ብሩኬ ይባላል። ታላቅ የእግዚአብሔር ነገር ያለበት ነው። የተወደደ ወንድሜ ነው። ስለሱ የሰማያ አምላክ እግዚአብሔር የተባረከ ይሆን። ከአንደበታቸው እንስማ። የእግዚአብሔር ስም የተባረከ ይሆን አሜን። ፋንቱ ጸጋ ይባላል። እግዚአብሔር የተባረከ ይሆን አሜን። አሁን ያው ምስክርነቱን እንደሰማችሁት በጣም እግዚአብሔር ፊት ብዙ ጊዜ ጸልያለሁ። በትዳር ዙሪያ በብዙ ነገር እግዚአብሔር ፊት ጸል ያለው ለረጅም ዓመታት ያው እግዚአብሔር ይናገረኛል በርኩበትም ስፍራ ቤት ብዙም ነቢያቶች እግዚአብሔር የሰጡኝም እግዚአብሔር ሰዎች አሉ ብዙ የምንተዋወቀው እና ይዘሉልኛል እና እንዳለችው ናርዴ የናርዴን መልእክት ነው። በጣም በቃ ነገረችን ስለ ነቢ ጆሲ እንዲህ እንዲህ እንዲህ ያለን ብሎኛል ስትል ኦኬ ስቲ ይህን እግዚአብሔር ሰው እኔ በጣም አያለሁ በዩቲዩብ ላይ እንትንን ትምህርት ተና ያለው ያሉትን የእግዚአብሔር መልእክቶችን ስታስተላልፍ እንዳለችው ሀገራዊ ሁሉን መልእክቶች አያለሁ እና ወደሃለሁ። አይቼ በጣም ደስ ይለኛል ሁሌ በጣም ነው እንትንን መለ ሁሌ ለሱም አሳየዋለሁ። አሁን ከተጋባንም በኋላ ይሄን እኮ ለናርዲ መልእክት የማስፈጻሚ ነው፣ አስፈጻሚ ባህሪያ ነው። ነቢ ጆሲ እውነት አስፈጻሚ ባህሪያ ነው፣ እግዚአብሔር ይባርከው እና እያወራን እሷ በአራስ ቤት ሆነን አንድ ቀን እንዲህ ቁጭ ብለን አወራን። ከዛ እያወራን እያለ ማታ ላይ ነው ወደ አንድ ሰዓት ተኩል ሁለት ሰዓት ምናምን የሆነ ከዛ እባክሽ እስኪ ናርዲዬ ደውዪለት እና ለአገሬ እንዳለችው ያው ብዙ ጊዜ አገልግሎት ላይ ስለምትሆን ስልክ አታነሳም ብዙ ጊዜ እና ግን ያን ቀን አነሳ ማታ ላይ ደስ አለ እና ተናገረኝ። እግዚአብሔር ከሷ ከአወራሽ በኋላ ተናገረን ሶ በሶስት በሶስተኛው ይጸናል አልከኝ። ሶስተኛው ይጸናል አልከኝ እና በዚህ ዓመት እህትሽ ብለህ ነው እና እግዚአብሔር ይጸናል። አሁን የአሁኑ ይጸናል አልክ። ከሶስተኛው አሁን ይጸናል ስትል አሜን አልኩ። እግዚአብሔር ነገሮችን ቀንበር መርገም እንደተሰበረ፣ የዘር መርገም እንደተሰበረ ጸለይክ። ለእናታችንም ጸለይክላት ከዛ እግዚአብሔር እንደተናገረው እንደቃሉ አስፈጻሚ ባሪያለህ ለዘመናት እግዚአብሔር ይናገራል ግን አስፈጻሚ ሰዎች አሉ፣ አፋቸው ፈጣን ነገሮችን የሚያስፈጽሙ። እግዚአብሔር አስፈጻሚ ባሪያለህ እግዚአብሔር ዘመንህን ይባል እጅግ እና በጣም። ላይህ በጣም ጓጋ ነበር፣ በጣም እንፈልግ ነበረ። እኔ ደውላለሁ ደውላለሁ ስልክ አታነሳም ነበረ ግን እግዚአብሔር እንግዲህ ቀኑ ሆኖ ነው ከቤት ሆነን ሁሌ ማታ ማታ እንደውልልሃለን እና በዛ መልዕክት ላክንልህ። እንደውም መጨረሻ ያገኘሁ በምን ምክንያት መሰለህ? የናርዲ እህት ነኝ ትዝ ካለ ናርዲ ጸልየላ፣ አዎ ስልኩን እንዲያነሳልኝ ማለት ነው። እባክህ ጆሲ ነቢ፣ ጆሲ የናርዲ እህት ነኝ። የናርዲ የዛሬ ዓመት ጸልየላት፣ እግዚአብሔር በአንተ ልጅ ሰጥቷታል። እኔንም ጸልየ ትዳር ሰጥቶኛል እና አሁን ባለቤቴ ትንሽ ስላመመው ለባለቤት እንድጸልይልኝ ነው እባክህ ስልኩን አንሳልኝ ብዬ በማለት ከዛ እግዚአብሔር ይባርክ። ሰማህ፣ ያው ይገባኛል ብዙ ነገሮች እንዳሉ በስልክ ለዛ እንደማታነው እግዚአብሔር ሰዎች ብዙ ነገሮች ስላሉ ይገባኛል። እና እግዚአብሔር ይባርክ። አነሳ የውጭን ቀን እግዚአብሔር ሰጠ። ለዚች ቀን ነበር እግዚአብሔር የጠበቀን፣ ክብሩ ለጌታ ይሆነ። ተባረክ፣ በጣም እንወድሃለን። አሁንም እግዚአብሔር አፉ ያድርግ። በእውነት ትውልድህን ይባርክ። የወንደርከው ልጆች ለበረከት፣ በልጆች እረፍት። በእውነት ትውልድህን ይባርክ። የልጅ ልጆችን ይባርክ። ትዳርህን በክርስቶስ ለሚሸፍር ተገኝለስ ሁሉ ሙሉ ቤት እግሮቹ ስራ አይጣህ። አሜን በላክለት፣ ይሄ አሜን፣ የሚወደው ልጄ ይሄንን ነው ይሄንን ልጅ ልከዋለሁ፣ ይበል። ለዘላለም አሜን ይበል። እግዚአብሔር አሜን ተገኝለት። አሜን የክርስቶስ ኢየሱስ ስም አሜን፣ አሜን። አሁንም ወጥታችሁ ስትሄዱ እግዚአብሔር መንገዳችሁን ይረከብ። አሜን ሪዩን ይረከብ። አንተና ያንተ የሆነ ሁሉ በደሙ የተሸፈነ

ነብይናት። አሜን። አሜን። እግዚአብሔር አምላክ የተባረከ ይሁን። እንደሰማችሁት እጅግ በጣም አስደናቂ የሆነ የህይወት ምስክርነት ሰምተናል። ደግሞ ይሄን ምስክርነት የሰማችሁ በተለያየ ጥያቄ ውስጥ የምትገኙ ትውልድ ኢትዮጵያውያንና እንደዚሁም ደግሞ ትውልድ ኤርትራውያን አግበታችሁ 7 ዓመት 9 10 ዓመት መውለድ ያቃታችሁ እንደ እግዚአብሔር ነቢይ በጌታ በኢየሱስ ስም ቃል አወጣ። አሜን። ከዚህ ማይክሮ ሰከንድ ጀምሮ የትኛው እርግማን ከናንተ ላይ ይሰማል። አሜን። ጨለማ ሁሉ ይገፋ አሜን። ቀንበር ሁሉ ይሰበራል አሜን። በዚያን ቀን ቀንበሩን ከአንገት ላይ ይሰብራለው እስራቱን መበጥሳለሁ ተብሎ እንደተጻፈ በጌታ በኢየሱስም የታሰራችሁበት እስራት ሁሉ እሳት እንዳሸተተ ፈትል ከእጅና ከእግራችሁ ላይ በኢየሱስም ይንከባለታል አሜን። ይንከባለታል። ስለ ጽዮን ዝም አልልም፣ እግዚአብሔር ቃል ተጽፏል። ባንቺ ላይ የተዘጋውን መቃብርሽን እከፍተዋለሁ፣ ከመቃብርሽ አወጣሻለሁ፣ ወደ ገዛ ምድርሽ አስገባሻለሁ እንደሚል እግዚአብሔር ቃል በጌታ በኢየሱስም መቃብሮቻችሁ ይከፈቱ፣ አሜን። የእግዚአብሔር የማዳን እጅ በኢየሱስም ይዘርጋላችሁ፣ አሜን። ማህጸኖቻችሁ ይከፈቱ፣ አሜን። ማህጸኖቻችሁ ይከፈቱ፣ አሜን። የታመማችሁ ሰው ተፈወሱ፣ አሜን። ያላገባችሁ ሰዎች በኢየሱስም አግቡ፣ በኢየሱስም አግቦ፣ በኢየሱስም አግቡ። መለኮታዊ ጉብኝት ይሁንላችሁ እነ ናርዲን

በኢየሱስ ስም እህቶቼ ማህፀናችሁ ይከፈታል። ልጅ የምትታቀፉበት ዓመት ይሆን ያላገባችሁ የምታደሩበት ዓመት ይሆን። አሜን። የምትፈወሱበት ይሆን። ቀንበረ ከበደባችሁ ቀንበራችሁ የሚሰበርበት ዓመት ይሆን። ዘመናችሁ ይባረክ። ጸጋና ሰላም የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን። መልካም ቆይታ ከኛ ጋር ስለነበረ እንደነበራችሁ ስለ እናንተ የሰማይ አምላክ እግዚአብሔርን እጅግ አድርጌ አመሰግናለሁ። ለማማ ሆሊፋይ ኢንተርናሽናል ቤተክርስቲያን ወንድማችሁ ፕሮፌት ጆሲ ከኢትዮጵያ አዲስ አበባ። አሜን፣ ሻሎም፣ አሜን።